ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የመጋቢት አራት 2017 ዓም የምሽት ዜናዎችን ይዘንላችሁ ቀርበናል። የወሎው ፋኖ ደሴን ከበባ ውስጥ ያስገባ ሲሆን፣ የጎንደር ፋኖዎች ደግሞ ግዙፍ አደረጃጀት እየፈጠሩ ነው። ተጋድሎ አሁንም ተባብሶ ቀጥሏል። ህዋት መቀሌን ሙሉ በሙሉ መቆጣጠሩን ሲያረጋግጥ፣ ጌታቸው ረዳ ደግሞ በሸራተን መግለጫ ሰጥተዋል። አብይ ከህዋት ጋር እንዳይደራደር ጌታቸው ጠይቀዋል። በኢትዮጵያና ኤርትራ መካከል ዳግም ጦርነት ከመቀስቀሱ በፊት ሊቆም እንደሚገባ ዲፕሎማቶች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 ታሪክ ይቀር የማይለው ግፍ እየተፈጸመበት ነው። ይህ ግፍም ሕይወትና ንብረቱን እያሳጣው ነው። ታዲያ ቤቱ ለነደደው አርሶ አደር፣ አስኳላ ቤቱን ላጣው ተማሪ፣ ጦር ለታወጀበት አገር ሰሪ የወገን እጅ አያጥርም። ትናንት አርሶ ያበላን ገበሬ ሰብሉ በከባድ መሳሪያ ወድሟልና ዛሬን እንዲሻገር የእኛን ድጋፍ ይፈልጋል። በመሆኑም በዋሽንግተን ዲሲና አካባቢው ታላቅ የገቢ ማሰባሰቢያ ዝግጅት ተሰናድቷል። በመርሃ ግብሩ በጦርነቱ ለተጎዱ ወገኖች ከገቢ ማሰባሰብ ጎን ለጎን በወቅታዊ የአማራ ትግል አካሄድ ላይ ውይይት ይካሄዳል። የጊዜያዊ የሀብት አሰባሳቢ ኮሚቴው የማጠቃለያ ዝግጅቱን ያቀርባል። የፋኖ መሪዎችም ከመሬት ላይ ሀሳባቸውን ይዘው ይገኛሉ። ኑ በአማራ ጉዳይ የተወያየን ወገኖቻችንን ደግፍ። ኤፕሪል 5 2025 በዲኤምቪ የወሎ ፋኖ ደሴን ከበባ ውስጥ ያስገባ ሲሆን የጎንደር ፋኖዎች ደግሞ ግዙፍ አደረጃጀት እየፈጠሩ ነው። የአማራ ፋኖ አንድነት በጎንደር ከአስር ቀናት በላይ ውይይቶችን በማድረግ በጎንደር ቀጠና ሁለተኛውን የአማራ ፋኖ አንድነት በጎንደር ኮርን መስርተዋል። ድርጅቱ ጎንደር ላይ ያሉ አደረጃጀቶችን ወደ አንድ አደረጃጀት ሰብሰብ አድርጎ መንቀሳቀስ ሲጀምር አንዱ ጉዳይ በየቀጠናው ያሉ የክፍለ ጦርና የብርጌድ አደረጃጀቶችን አስተሳስሮ የጋራ ተነባቢ ትግል የሚደረግበትን የኮር አደረጃጀት መፍጠር የወታደራዊ ዘርፉ አቅጣጫ ነው ብለዋል። በዚህም መሰረት ሁለተኛ መይሳው ካሳኮርን በስድስት ክፍለ ጦሮች አዋቅሯል። አድዋ ክፍለ ጦር፣ ቋራ ኦሜድላ ክፍለ ጦር፣ ዞብልጃኖ ክፍለ ጦር፣ ቴዎድሮስ ክፍለ ጦር፣ አጣናዋሴ ክፍለ ጦርና ሉል አለማየው ክፍለ ጦሮች ናቸው። ከላይ የተገለጹት ክፍለ ጦሮች በከፊል ማዕከላዊ ጎንደር እና ምዕራብ ጎንደር ቀጠናዎችን በኩታ ገጠም አንድም በቀጠናዊ ትስስር በማስተሳሰር ሁለተኛ መይሳው ካሳኮርን የመሰረቱ ናቸው። የኮር ሰብሳቢ አርበኛ ተስፋ ጌታሁን፣ የኮር ምክትል ሰብሳቢ አርበኛ አለም ቀን መለሰ፣ የኮር ወታ ወታደራዊ አዛዥ አርበኛ ዳዊት ዘመነ፣ የኮር ፖለቲካ መምሪያ ኃላፊ አርበኛ በላይሁን ይትባረክ፣ የኮር ህዝብ ግንኙነት ኃላፊ አርበኛ አስተውል አምሳሉ፣ የኮር ዘመቻ አዛዥ አርበኛ አገናኝ ካሱ የኮሩ አመራር ሆነው ተመርጠዋል። በሌላ በኩል ከምዕራብ ጎጃም ዞን ባህር ዳር ዙሪያ አዴት ወረዳ የመጣው የአገዛዙ መረጃና ደህንነት ግለሰብ አቶ ይከተል ሽባባው ሉሌ የአማራ ፋኖ በወለው ቤት አማራ ላስታ አሳምነው ኮር ስር ከህዝብ በተሰጣት ጥቆማና ራሷን ባደረገችው ስለላ ተፈራማሞ ክፍለ ጦር በቡግና ወረዳ አይና ከተማ እሁድ የካቲት 3 2017 ዓ ም ከጠዋት አንድ ሰዓት አይና ኢየሱስ ቅጥር ግቢ ውስጥ በቁጥጥር ስር ውለዋል። ግለሰቡ የተያዘው የቆሎ ተማሪ በመምሰል የቡግና ወረዳ አይና ከተማ የሚውለውና የሚያድረው በኢየሱስ በሚካኤልና መድኃኔ ዓለም ቤተ ክርስቲያንነትና በተደጋጋሚ ለየት ያለ ባህሪ እያሳየ እንዳለ የተጠራጠሩ የማህበረሰብ ክፍሎች መረጃውን ለተፈራ ማሞ ክፍለ ጦር ያደረሱ ሲሆን ልዩ ክትትል በማድረግ ሊያስችሏል። በባህር ዳር ያለው የአገዛዙ ጦርም ሰላሳ ያህል ሰላዮችን በተመሳሳይ መልኩ በሁሉም አቅጣጫ ማሰማራቱ ተገልጿል። የግዳጃችሁን ስትጨርሱም ለእያንዳንዳችሁ 700 ሺህ ብር ይሰጣችኋል መባሉ ነው የተገለጸው። በተመሳሳይ የአማራ ፋኖ በወሎ ቤተ አማራ ተጠናክሮ በቀጠለው የህልውና ተጋድሎ ምስራቅ አማራ ኮር ሁለት ካላ ኮርማ ክፍለ ጦር ደላንታ ወረዳ ኩልባይኔና ውሃ አሌ ላይ ከአገዛዙ ጦር ጋር ከባድ ተጋድሎ አድርገዋል። ከፀሐይ መውጫና ጋሸና ብሎም ወልዲያ ዙሪያ አያምባ በርካታ የአገዛዙ ኃይል መርጦ ከተማን በምዕራብ በኩል ለማጥቃት አስቦ የመጣ ሲሆን በወልዲያ መቻሬና ስሪንቃ በኩል ወደ መርጦ የመጣውን ኃይል ትናንት መጋቢት 3 2017 ዓ.ም ከባድ ሰብአዊና ቁሳዊ ኪሳራ ደርሶበት የተመለሰ መሆኑን ተከትሎ ካላኮርማ ክፍለ ጦር ከፀሐይ መውጫ አቅጣጫ የመጣውን ኃይል ብርቱ ተጋድሎ በማድረግ ባለበት እንዲቆምና እንዲመለስ አድርገውታል። ተጋድሎው መጋቢት 3 2017 ዓ.ም ንጋት ጀምሮ በደላንታና በጉባ ላፍቶ ወረዳ አዋሳኝ አካባቢ አሁንም የቀጠለ ሲሆን በብልጽግና ጦር በኩል በርካታ ሙትና ቁስለኛ ሆኗል። ተጠናክሮ በቀጠለው የህልውና ተጋድሎ የአማራ ፋኖ በወሎ ቤተ አማራ ልጅ ያሱ ኮር ራምቦ ክፍለ ጦር ዛሬ መጋቢት 4 2017 በደቡብ ወሎ ዞን ደሴ ዙሪያ ወረዳ መሃል ገንዳ በረራና ጀርጀሮ ቀበሌ 23፣ 24ና 25 ቀበሌዎች ላይ ከንጋት 11 ሰዓት ጀምሮ በተደረገ ውጊያ ሚሊሻና አድማ ብተና የማጽዳት የግዳጅ ዘመቻ ሙሉ በሙሉ ተሳክቶ ያለምንም መስዋዕትነት ሶስቱን የደሴ ዙሪያ ቀበሌዎች መቆጣጠሩን አሳውቀዋል። ደሴን ከአገዛዙ ቁጥጥር ነጻ ለማድረግ የሚደረገው ዙሪያ ከበባ የመጀመሪያ ምዕራፍ በጥሩ ጅማሮ ተጀምሯል። ከደሴ ቅርብ ርቀት ላይ ሰፍረው ሰኞ ገበያን አሻግረ ተናግረው እየተመለከቱ እንደሆነ ደሴንም በቅርብ እንደሚዘይሯት የአማራ ፋኖ በወሎ አሳውቀዋል። ህወሃት መቀሌን ሙሉ በሙሉ መቆጣጠሩን ሲያረጋግጥ ጌታቸው ረዳ ደግሞ በሸራተን መግለጫ ሰጥተዋል። ህወሃት የመቀሌን ኤፍኤም እና የመቀሌን ከንቲባ ጽሕፈት ቤት ተቆጣጥሮ ሲውል ወደ አዲስ አበባ የሸሹት አቶ ጌታቸው ረዳ ደግሞ በአዲስ አበባ ሸራተን አዲስ ሆቴል ለሚዲያዎች መግለጫ ሰጥተዋል። ከመቶ ቀናት በላይ በዝግ የቆየው የመቀሌ ከተማ አስተዳደር ከንቲባ ጽሕፈት ቤት በህወሃት በተሾሙት ከንቲባ ቁጥጥር ስር ውለዋል። በህወሃት በኩል ታጭተው በከተማዋ ምክር ቤት የተሾሙት ዶክተር ረዳኢ በረሃ ዛሬ ሐሙስ መጋቢት አራት 2017 ዓ ም በከንቲባ ጽፈት ቤት ውስጥ ገብተው ስራ መጀመራቸውን ይፋ አድርገዋል። ወደ ጽፈት ቤቱ የገባ ነው በሰላማዊ መንገድ ነው ያሉት ዶክተር ረዳኢ የከንቲባዋን ጽፈት ቤት ሲጠብቁ የነበሩ የከተማዋ አይደር ክፍለ ከተማ ፖሊሶች በቦታው መቆየታቸው ትክክል እንዳልሆነ አምነው በመነሳታቸው ነው የገባ ነው ሲሉ አስረድተዋል። ከመቶ ቀናት በላይ ተዘግቶ በቆየው ጽፈት ቤት ህዝባዊ አገልግሎቶችን መስጠት እንደሚጀምሩም ዶክተር ረዳኢ ገልጸዋል። በተመሳሳይ የመቀሌ መቶ አራት ነጥብ አራት ኤፍኤም ራዲዮ ጣቢያ በዶክተር ረዳኢ በረሀ በተሾሙት አቶ ዘመስፍን ቅዱስ ፍሳ ና የከተማ አመራሮች ቁጥጥር ስር መዋሉ ተገልጿል። የራዲዮ ጣቢያውን በታጣቂዎች ታጅበው እንደተቆጣጠሩት አንድ የጣቢያው ሰራተኛ ለአሜሪካ ድምጽ ገልጿል። የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት አቶ ጌታቸው ረዳ በበኩላቸው መፈንቅ ለመንግስት እየተፈጸመ ነው ብለዋል። ፕሬዚዳንቱ ዛሬ ሐሙስ በአዲስ አበባ ሸራተን አዲስ ሆቴል በሰጡት ጋዜጣዊ መግለጫ በአሁኑ ሰዓት ትግራይ ውስጥ እየተፈጠረ ያለው አንድ የህወሃት አንጃ ደጋፊዎች ያላቸውን የተወሰኑ ከፍተኛ መኮንኖችን በመያዝ ማህተም የመንጠቅና ስራዎች እንዳይሰሩ የማድረግ ስራ እየሰራ ነው ብለዋል ማግኘታቸው በቂ ረግፈናል ጦርነት ይበቃላል ያሉ ሲሆን ማንኛውም የትግራይ ክልል ወጣት የማንንም ወንበር ለመጠበቅ ሲል በፍጹም እንደማይዋጋ ተናግረዋል ከዚህ በኋላ የትግራይ ህዝብ ወደ ጦርነት ሊገባ የሚችልበት ብቸኛ አጋጣሚ ከውጭ ሌላ ኃይል ወረራ የሚፈጽም አካል ከመጣ ብቻ ነው ሲሉ ዐቢይ ጦርነት አይከፍትም ለማለት ሞክረዋል የትግራይ ህዝብና ወጣት 90 ፐርሰንት ይደግፈኛል ሲሉም አቶ ጌታቸው ረዳ ተናግረዋል አክለውም የፌዴራል መንግስትን ጣልቃ እንዲገባ የሚጠይቅ ምክር ቤትም የለም የሚያስችልም ቁመና የለም ሲሉም ገልጸዋል ጌታቸው ፌዴራል መንግስቱ ክልሉ ስጋት ላይ ነው ብሎ ካመነ ግን የእኛን ጥያቄ መጠበቅ አያስፈልገውም ብለዋል። በትግራይ ከፖሊስ በላይ የታጠቀ ሰራዊት ነው ያለው የሚሉት አቶ ጌታቸው ይህንን ለማስቆም ደግሞ ፌዴራል መንግስት ገብቶ ማረጋጋት የሚያስችል ስልጣን አለው ብለዋል። ጊዜያዊ አስተዳደሩ የፌዴራል መንግስቱ የፕሪቶሪያውን ስምምነት ተከትሎ ክልሉ ችግር ላይ ነው ብሎ ስላሰበ መግባትም ምርጫው ማድረግ ይችላል ብለዋል። በካቢኔ ደረጃ ተሰብስበን የፌዴራል መንግስቱ ወደ ትግራይ ይግባ ብለን አልጠየቅንም፣ መጠየቅም አያስፈልገንም ሲሉም ተናግረዋል። አቶ ጌ ታቸው አብይ ከህወሃት ጋር እንዳይደራደሩም ተማጽነዋል። በሌላ በኩል የአሜሪካ፣ የዩናይትድ ኪንግደም፣ የኒውዚላንድ፣ የጃፓን፣ የኖርዌይ፣ የቤልጂየም፣ የቡልጋሪያ፣ የቼክ ሪፐብሊክ፣ የዴንማርክ፣ ጀርመን፣ አየርላንድ፣ ግሪክ፣ ስፔን፣ ፈረንሳይ፣ ጣሊያን፣ ሉክሰምበርግ፣ ሃንጋሪ፣ ኔዘርላንድ፣ ኦስትሪያ፣ ፖርቹጋል፣ ሮማኒያ፣ ስሎቬኒያ፣ ፊንላንድ፣ ስዊድን ኤምባሲዎችና የአውሮፓ ህብረት ልዑክ በኢትዮጵያ የጋራ መግለጫ አውጥተዋል። በዚህ መግለጫቸው በሰሜን ኢትዮጵያ እየተከሰቱ ያሉ ለውጦችን ሁኔታዎችንና የተባባሰ ያለውን ውጥረት በትኩረት እየተከታተሉ እንደሚ ሚገኙ ገልጸዋል። እንደ ኢሮፓውያን አቆጣጠር ህዳር 2022 ለተፈጸመው የግጭት ማቆም ስምምነት ሙሉ ድጋፋችንን እንደምንሰጥ ደግመን አጽንኦት እንሰጣለን ብለዋል። በሌላ በኩል የትግራይ ጀኔራሎችና የኤርትራ ጀኔራሎች በሰሜን ትግራይ ራማ አካባቢ ተገናኝተው ውይይት አድርገዋል የሚል መረጃ በብልጽግና አክቲቪስቶች በኩል እየተነገረ ነው። አቶ ጌታቸውን በዛሬው መግለጫቸው የትግራይ አዛዦች ከኤርትራ ጋር እየተገናኙ ነው ብለዋል። ሆኖም ምንም አይነት ማረጋገጫ ሲሰጡ አልታዩም። በኢትዮጵያና ኤርትራ መካከል ዳግም ጦርነት ከመቀስቀሱ በፊት ሊቆም እንደሚገባ ዲፕሎማቶች አሳሰቡ። በኢትዮጵያና ኤርትራ መካከል ዳግም ጦርነት ከመቀስቀሱ በፊት ሊቆም እንደሚገባ የአውሮፓና የአሜሪካ የቀድሞ ዲፕሎማቶች አሳስበዋል። በጆ ባይደን አስተዳደር የአፍሪካ ቀንድ ምክትል ልዩ መልእክተኛ የነበሩት ፓይተንኖፍ እና የቀድሞው የአውሮፓ ህብረት የምስራቅ አፍሪካ ልዩ ተወካይ እና በአሁኑ ወቅት የቀይ ባህር የጥናት ማዕከል ሊቀመንበር የሆኑት አሌክሳንደር ሮንዶስ በሁለቱ ጎረቤት ሀገራት መካከል የሚታየውን ውጥረት አስመልክተው ፎሬን ፖሊሲ መጽሔት ላይ ሀሳባቸውን አስፍረዋል። ዓለም በሰፊ አህጉራዊና ዓለም አቀፋዊ ስርአት አልበኝነት እየተናጠች በምትገኝበት በዚህ ወቅት በትግራይ ያለው የፖለቲካና የጸጥታ ሁኔታ መበላሸት በኢትዮጵያና ኤርትራ መካከል ጦርነትን ሊያስከትል እንደሚችልም አሳስበዋል። እንዲ ያለው ሁኔታ የሱዳንን ጨምሮ በአካባቢ ያሉ ጦርነትና ግጭቶችን በማባባስ እንዲሁም ተጨማሪ አለመረጋጋት እንዲፈጠር በማድረግ ዓለም አቀፍ ሰደድ እሳት ሊፈጥር ይችላል ሲሉ ዲፕሎማቶቹ ተናግረዋል። በባህረ ሰላጤው ሀገራት ቀይ ባህርን ለመቆጣጠር የሚደረገው ፍክክር የአፍሪካ ቀንድ ሁኔታዎች ላይ የራሱን የሆነ ተጽዕኖ ሊያሳርፍ ይችላል። በትግራዩ ጦርነት ወቅት የኤርትራ መንግስት መሳተፉ ቢገለጽም በፕሪቶሪያው የሰላም ስምምነት ላይ ፕሬዚዳንት ኢሳያስ አፈወርቂ መንግስት እንደ አንድ ፈራሚ አካል አልተሳተፈም። በሁለቱ ዲፕሎማቶች ጽሁፍ መሰረትም ከዚህ ጊዜ በኋላ በአዲስ አበባና አስመራ መካከል አለመተማመን እና ጥርጣሬ ሰፍኗል። ብልጽግና የፕሪቶሪያውን ስምምነት በማፍረስ ትግራይን በማተራመስና በሌሎች ኢትዮጵያ ውስጥ ታጣቂ ቡድኖች ትደገፋለች በሚል በአስመራ ላይ ወቀሳ ስታቀርብ በኩሏ የኢትዮጵያ በቀይ ባህር ወደብ ላገኝ ጥያቄ በአሰብና ምጽዋ ወደብ ላይ አዛዥ ለመሆን ከመፈለግ የመነጨ ነው ትላለች። በሁለቱ በኩል ያሉ የቃላት ምልልሶችና የጦርነት ዝግጅቶች በአገራቱ መካከል ጦርነት ሊያስከትል እንደሚችል አመላካች ናቸው ተብለዋል። በመሆኑም በትግራይ በሚገኘው ክፍፍል የሚፈጠረው የእርስ በርስ ግጭትም ሆኖ በኤርትራና በኢትዮጵያ መካከል የሚከሰት ጦርነት በአካባቢው ብቻ ተወስኖ እንደማይቀር ዲፕሎማቶቹ አስጠንቅቀዋል። ፑቲን የዩክሬን ወታደሮችን ሙሉ በሙሉ ከሩሲያ ግዛት ማስወጣት እንደሚገባ አሳሰቡ። የሩሲያ ጦር በዩክሬን ወታደሮች ተይዛ የቆየችውን ሱድዛ ከተማ ዳግም መቆጣጠሩ ተነግሯል። ሜሎቪ እና ፓዶል የተሰኙ መንደሮችም ነፃ ወጥተዋል ብሏል። የሩሲያ መከላከያ ሚኒስትር በዛሬው ዕለት ባወጣው መግለጫ ሩሲያ በኩርስ ክልል ትልቅ የሆነችውን ሱድዛ የተቆጣጠረችው ፕሬዚዳንት ቭላዲሚር ፑቲን በኩርስ ያልተጠበቀ ጉብኝት ባደረጉ ማግስት ነው። ሞስኮ የአሜሪካና ዩክሬን ባለስልጣናት በጅዳ ባደረጉት ምክክር የ30 ቀናት የተኩስ አቁም ስምምነት ለመሰናበትነት እንዲደረስ መግባባት ላይ መድረሳቸውን ተከትሎ ስምምነቱ ሳይጀመር የዩክሬንን ጦር ሙሉ በሙሉ ከግዛቷ ለማስወጣት ጥድፊያ ላይ መሆኗ ተገልጿል። የአሜሪካ የመካከለኛው ምስራቅ ልዩ መልክተኛ ስቲቭ ዊትኮፍ በጊዜያዊ የተኩስ አቁም ሀሳብ ዙሪያ ገለጻ ለማድረግ ዛሬ ሞስኮ መግባታቸውን ታስ የዜና ወኪል አስነብበዋል። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ለጋዜጠኞች በሰጡት መግለጫ ፕሬዚዳንት ፑቲን የኩርስ ክልል በፍጥነት ሙሉ በሙሉ ነጻ መውጣት እንዳለበት አሳስበዋል። የወታደሮቻችንና ንጹሐንን እድቂት ለመቀነስ የም የምናደርገው ጥረት ጊዜ ቢወስድም ኩርስክ በአጭር ጊዜ ነጻ መውጣቷ አያጠያይቅም ብለዋል። የፑቲን የኩርስክ ጉብኝት ባለፈው ዓመት ወደ ሩሲያ የገባውን የዩክሬን ጦር ጠራርጎ ለማስወጣት እየታገሉ የሚገኙ የሩሲያ ወታደሮችን ሞራል ለማነቃቃት ያለመ መሆኑን ሲኤንኤን አስነብበዋል። ኪየቭ በነሐሴ ወር 2024 የሩሲያን ኩርስክ ክልል የተቆጣጠረችው ከሞስኮ ጋር ለምታደርገው የተኩስ አቁም ንግግር እንደ መንደርደሪያ እንዲሆናት በማሰብ ነበር። በኩርስክ ክልል የሚያዙ የዩክሬን ወታደሮች እንደ ሽብርተኛ ይቆጠራሉ ያሉት ፑቲን በትናንቱ ጉብኝታቸው